ሰዎች፣ ሰዎች፣ አፋር ረገድ ልውሰዳችሁ የጨው እንጀራ የጨው ነጋዴዎች ታሪክ አፋር ረገድ የሚገኘው የጨው ግግር የጨው እንጀራ 220 ኪሎ ሜትር በ30 ኪሎ ሜትር ይደርሳል። በጂኦሎጂስቶች በተደረገ ምርመራ የጨው እንጀራው አንድ መቶ ሜትር ጥልቀት እንዳለው ተዘግቧል። ከምሥራቅ ትግራይ ከእንደርታ መንደር ፉጨት ይስረቀረቃል። ፉጨት ለአርሆ ታይ ለመንገደኛው የመንገድ ስንቅ ነው። የአርሆ መንገድ በምሥራቅ ትግራይ ከእንደርታ መንደር ፉጨት ይስረቀረቃል። ከእንደርታ ወደ አፋር ረገድ እየተመላለሱ ጨው ለሚነግዱ ፉጨት የትዝታ የመንገድ ስንቅ ነው ለአሮታይ ለመንገደኛው ማዕድን የሚገኘው በኢትዮጵያ ሰሜናዊ ምስራቅ በአፋር በረሃ ውስጥ ነው። 220 ኪሎ ሜትር ርዝመት፣ 30 ኪሎ ሜትር ወርድ የሆነ የጨው ግግር እንጀራ ይገኛል። ቦታው አረሆ ረገድ በሚባሉ ስሞች ይታወቃል። በ19ኛው ምዕት ዓመት መጀመሪያ አሞሌ ጨው ከሚጓጓዝባቸው መንገዶች አንዱ ወደ ሸዋና ደቡብ ኢትዮጵያ የሚሄደው መንገድ ሲሆን እርሱም

በመቀሌ፣ በበሊሳ፣ በጌምድር ጎንደር፣ በጎጃም፣ በባሶ አድርጎ ወደ ምዕራብ ኢትዮጵያ ወለጋና ኢሉባቦር፣ ሁለተኛው መንገድም ይዘልቃል። በስድስተኛው ክፍለ ዘመን ኢትዮጵያን የጎበኘው ኮስመስ የክርስቲያን ቶፖግራፊ በተባለው መጽሐፍ ውስጥ የአክሱም ነጋዴዎች በደቡብ ከሚገኙ ሕዝቦች ጋር ሲነግዱ እንደ ገንዘብ ከሚጠቀሙባቸው ዕቃዎች ውስጥ የጨው አንኳር አሞሌ እንደነበረም ተጠቅሷል። የአርሆ መንገድ ደርሶ መልስ ዐሥራ አምስት ቀናት ይፈጃል። የዐሥራ አምስት ቀናት ስንቅ ተይዟል። ለመንገደኛው ዱቄት ብቻ፣ ለጋማ ከብቶቹ የጤፍና የሳር ገለባ ዳጉ ተጭኗል። ሌት ተቀን በእግር መኳተን ይጠበቃል። የበረሃው ንዳድ የእንደርታውን ጀግና ይታገለዋል። ዳገት፣ ቁልቁለት፣ ረሃብ፣ ጥማት፣ ደስታ፣ ሐዘን ጭካኔና፣ ፍርሃት አይበግረውም። ግመል አህያ፣ በቅሎ ይዞ በአርሆ መንገድ ይተማል የድንጋይ ንጉሡን ጨው ፍለጋም የአርሆ መንገድ ለብቻ አይሞከርም፣ የቡድን ጉዞ ነው። ከጓደኛዬ ጋር ከቤተሰቤ ጋር ልሂድ ማለት አይቻልም። ከጓደኛ ጓደኛም ይመረጣል፣ ከቤተሰብም ቤተሰብ ይመረጣል። የበረሃውን ጉዞ የሚኳትኑ ቀጫጭን ግን ጠንካራ እግሮች ያስፈልጋሉ። በበረሃው በውሃ ጥም ቢወድቁ፣ በንዳድ ራሆን ቢያጡ፣ ተዝለፍልፎ ቢወድቁ፣ የክፉ ቀን ደራሽ ቀኝ እጆ የሆነ የአርሆ መንገደኛ ጓደኛ አስፈልጎታል። በትግርኛ መንገዲ አርሆ ካብ ህመም ህርሲ ይባላል። የአርሆ መንገድ ከከባድ ምጥም በላይ ነው። እንደርታው የአርሆ መንገደኛ የመጀመሪያ ቀን አዳሩን አጎሮ ያደርጋል። ደሳአ ሞቅ ያለች የንግድ ከተማ ናት። አጎሮ ደግሞ ማደሪያ መንደርም ናት። አጎሮ ከደንበኛዋ ውጪ ማደርም መስተናግድም አይችሉም። ጠላ እየተጠጣ ተፈጥሮ ከም እኽሊ ዘሪአ ከም ሕብሽቲ ጋጊራ እያሉ በትግርኛ ያውካካሉ። ተፈጥሮ እንደ እህል ዘርታ እንደ አምባሻ ጋግራ ያዘጋጀችው ተዝቆ የማያልቀውን የአፋር ረገድ ጨው የጨዋታቸው ጠርዝ ነው። አሞሌ የሚጋዘው በግመል በበቅሎና ባሕያ እንዲሁም በሰው ጫንቃ ነበር። ነጋዴው አሞሌ የሚጭንባቸው የጋማ ከብቶች ብዛት የሚወሰነው እንደ ሀብቱ መጠን ይሆናል። ከአምስት ግመል ጀምሮ እስከ አንድ መቶ አንድ መቶ ሃያ ግመሎች በቅሎም ያክተለትላሉ። ከአጎሮ ወደ በረሃለ ጉዞ የሚጀመረው ማለዳ የጠዋት ጀንበር ጨረሯን በምድር ላይ ከዘራች በኋላ ነው። ምዕላን ጎረሃ ጉያህ ምግላስኦም ምጽዳፍ አግዓዜን እየታከኩ ተረተሩን፣ ጋራውን እየወጡ ዳርጊው ይደርሳሉ። ከደሰዓ ቁልቁል ወርደው የአፋር የመጀመሪያ ማረፊያ ዳርጊው ናት። ዳርጊው የበረሃ ገነት ያርጊው የአረሆ መንገደኛ ጨው ለመጫንም ሆነ ጨው ጭነው ሲመለሱም ያርፉባታል። የመንገደኛውንም የግመሎቹንም ስንቅ ይቀነስና ይቀመጣል። ከደንበኛ ቤት ውጭ አይሆንም። በአፋር የመረጃ ባህል ዳጉ መሠረት መረጃም ይለዋወጣሉ። ከዚያም ቲምብር ሻይ ቤት በቁም በራዳቸውን ይጠጣሉ። ሻይ ቤቷ ቲምብርህን ወደ ምዕራብ ትተው የአርሆ መንገደኞች ወደ ምሥራቅ ይተማሉ። የእንዳርታ ጐበዝ አርባ አምስት ኪሎ ሜትር በሐረሩ ንዳድ ይፈተናል። የእንዳርታ ጐበዝ በንዳዱ ይንገዳገዳል እንጂ አይወድቅም። ከስድስት ሰዓታት በኋላ እየተንገዳገደ የበረሃ ስካር ጉዞ ሁለት ወደ ፊት አንድ ወደኋላ እየተወዛወዘ በረሃ ላይ ይደርሳል ወዲ እንዳርታ። ለበረሃው ቃጠሎ አይንበረከክም፣ እግሩም አይታጠፍም። ጅግና ወዲ እንዳርታ ተተለ የመንገደኛውም የእንስሳቱም ስንቅ ይቀነሳል። አንድ የአረሆ መንገድ ተጓዥ ቢያንስ ሦስት ሰዓር ውሃ መያዣ ስልቻ ያስፈልገዋል። አንዱ ሰዓር ከ20 እስከ 30 ሊትር ውኃ ይይዛል። ከጣሊያን ጀምሮ ሰዓር የሚከራዩኝ ደንበኞች አሉኝ። ሰዓር የውሃ መያዣ ስልቻውን ማከራየት የጀመረችው ሴካንሳን የሚባሉ የግራዝማች ሀደራ እናት ናቸው። የአሞሌ ንግድ አስቸጋሪ የሚያደርገው የቀረጡ ብዛት ነው። የአርሆ ነጋዴዎች በዋና በሮች ላይ ብቻ ሳይሆን በየቦታው ቀረጥ እንዲከፍሉ ይገደዳሉ። በ19ኛው ምዕተ ዓመት በሰናፌ ከአንድ ግመል ጭነት 11 አሞሌ ከበቅሎ 9 ከአህያ 6 አሞሌ ሲቀረጥ፣ በሰው የሚጓጓዘው ከቀረጥ ነፃ ነበር። የአርሆ መንገድ ማሃህሎማይ ሙጋይ አንንታይ ድርድር ሳባ ብርሃን ገምሰህ በሦስተኛው ቀን ገረብ ሳባ ይደረሳል። ምጉያይ አንንታይ በአርሆ መንገድ የመጀመሪያው የእንዳርታ ዠግና ጒልበት ይፈተናል። ሁለት መቶ ሃምሳ ሜትር ከፍታ ያለውን ጉብታ ሮጦ በማሸነፍ ለዚህ ላደረሳችሁኝ በማለት ተንበርክኮ ጒልበታቸውን